ይሄኔ ፍቅር እባክሽ ተረጋጊ ላስረዳሽ ሁሉንም ነገር ዞር በል እንዳነካኝ ልክስክስ ፍቅር የሚባል ነገር ሞቷል ይሄኔ ፍቅር አለ አይሞት ፍቅር አያል ነው ማኪ ከፍተኛ ተቃዋሚ ናት ለእለት እሷም እንደ አባቷ እኛን ለማጥፋት ነው የምትነሱ እመኝ በአባትሽ በኩል ያሉ ሰዎች ቀላል አይደለም ምርመራ እንደጀመርሽ እንዳወቁ የወንድምሽን መንገድ እንድትከተይ ሊያደርጉ ይችላሉ። ስለዚህ ራስሽን ጠብቂ። የወንድም ሐዘን ገና ሳይረጋጋ ከሌላ ወንድ ጋር ብትሄድ ነበረባት። ማለትዬ የት ነበርሽ ልዕልት፣ ምን ልት ቆጣጠር እያሞከርሽ ነው? ሰጣሽ ችግር አለው ወይስ ጥያቄ? ግራ ያገባል። ምን ለማድረግ እየሞከርሽ ነው? ግልጽ ነው። ልልት የት ነበርሽ? ማኪ እኔ ሳልጨለ ብትቆጣጠሪ ምትች። የትም ሆን የፈለኩት ሰው ጋር። ልልት ወንድሜ ከሞተ ትንሽ ጊዜ እንኳን ሳይሆነው እንዴት ከሌላ አንድ ጋር ትታያለሽ? ያ ልጅ ማን ነው? ልልት አባይ የወንድሜ ገዳኝ ያለው ልጅ ነው አይደለም አግልና ታላላል ገደለ ያንን ደግሞ አንቺ ምን ማድረግ ትችላለሽ ፍቅረኛሽ ነው ታላላል ልጁ ፍቅረኛሽ ነው ወይ

እሱ ራሱ ነው ሲያሰቀልኝ የነበረው። በዛ ላይ ደግሞ የገዛባትሽ ነው ለወንድምሽ ይህን ህይወት የመረጠለት እና ፍቅረኛ እያለች ነበር ወንድሜ ሊያገባሽ። ቆይ ቆይ፣ እስኪ እች ልጅ ምን እየሆነች ነው? የሸዋን ግዛውን ቦታ ይዛ ልታስቸግርሽ ነው እንዴ? አሁን እኮ ነጻ ነሽ ልዕልት፣ በጣም ነፃ። አሁን የፈለግሽውን ነገር ማድረግ ምትች ነው። ግን እች ልጅ ወዴት እየሄደች ነው? ልዕልት፣ አፏ እንድትከፍትብሽ የፈቀድሽላት ነው እንዴ? ህመኝም ዛሬ ቆንጠጥ አድርገሽ አፋ እንድዘጋ ካላደረግሻት እዚህ ቤት ውስጥ ከሸዋን ግዛው በላይ ያለቃ ልብሽ ትላለች። ምንም ቢሆን ደግሞ የዛ እርጉም ልጅ መሆኑ አትርሽ። ምን ይሰራሻል? ተባገያ ሰምን ያለሽ እኔ ቆንጆ፣ እኔ እንደዚህ መነገር አትች። አዎ እኔም ሆንም ቤተሰቦቼ የገዛ ቤት ውስጥ እየኖርን ነው፣ ግን ደግሞ ባሪያሽ ሆነን አይደለም ከዚህ በኋላ እኔ ለመናገር ስትፈልጊ ሁለት ጊዜ ይእንዴትና የመምላቸአሁ የእኔ ልጅ አሁንማ ሁሉ ነገር ሰላም ሰላም። የእኔ ልጅ የአንቺን ህይወት መስዋዕት አደረግን እንጂ ሌላው ነገር ሁሌ ሰላም ነው። እንደዚህ አትበል እንጂ አባዬ። ምንም ቢሆን እኩል እናንተ ማድረግ ይገባኛል። በዛሬ እናንተ ቤተሰቦች ናቸው። ገና ከዚህ በላይ ማድረግ አለብኝ። ግን የእኔ ልጅ ሽዋን ግዛው ምንም የማድረግ ኃይል አለው ከዛ እስር ቤት የሚወጣበትን መንገድ አያጣም። ከዛ ከመውጣቱ በፊት መኖሪያችንን ማዘጋጀት አለብን። ምንም አትጨነቅ አባዬ፣ ሸዋንግዛው መቼም ቢሆን ሊፈታ አይችልም። እንዴት እንደዛልሽ የሸዋንግዛውን አቅም እያወቅሽ? እኔ ልጅ ከሱ በላይ ሆኛለሁ። ሸዋንግዛው እስከ ዛሬ የሰራቸውን ግፍና በደል የሚያሳይ ፋይል ከዚህ ቤት ወጥቼ ለፖሊሶች ሰጥቼ የሚጠው

ልልቲ ደግሞ በጣም አነዴ ነበር። ከዛ ሰ ገጤ ጋሁን አልሰማን በላይ ነበር። ባከ በሷ አትፍረድ፣ ያንን ማድረግ ግዴታዋ ነበረ። ያለፈውን ተወው። አሁን ምን እንደማድረግ ግራ ገብቶኛል። ባክ እሺ፣ አሁን ልልቲ ከሌላሽ ጋር እንደወጣ ስታውቅ ምን ምትል ይመስላል? አሬ ሌባቶ፣ በእናቴ ነገር ማሰብ አልፈልግም። እሷ ደግሞ በጭራሽ ነገር ማወቅ ያለባት። እሺ፣ ግን ቤዛ ግን ታውቃለች አይደል? አው ታውቃለች። እንደውም ለሷ ነግራታለው ያለች። እንዴት እንደምታስፈራራኝ አንተ አታውቅም? እና ምን ልታደርግ አሰብክ? እኔ እንጃ፣ ደባ ምን እንደማደርግ አላውቅም፣ በጣም ጨንቆኛል። ግን ሌልቲ በዚህ ሰዓት ይህን ነገር በጭራሽ መስማት የለባትም። አንተ ውሻ ልክስክስ! አንተ ቆይ፣ እኔ ምን አደረግኩ እንዲ? ቆይ፣ እንዲያለ እኔ ምን ነው በዛ ሁሉ ስቃይ ውስጥና መከራ ውስጥ እራሱ ሁኚ፣ አንድም ቀን አንድም ቀን አንተ ለመማገጥ አስቤ አላውቅም አንተ ለካ ልብህ ከሸፈተ ቆይቷል። የእኔ ፍቅር እባክሽ ተረጋጊ፣ ላስረዳሽ ሁሉንም ነገር። ዙር በል ደነከኝ። አንተ ልከስከስ፣ ስማ ደግሞ የእኔ ፍቅር ብለህ ስጠራኝ ትንሽ አታፍርም? ሰማኛለ፣ የእኔ ፍቅር ለአንተ አይገባም። እሺ፣ እንዲህ አኪ፣ ተከተላት እንጂ ተከትያት፣ ምን ማድረግ እችላለሁ? እሺ ቢያንስ አስረዳት ምንም የማስረዳት ነገር የለም ደግሞ በዚህ ሰዓት ውስጥ ምንም አልሰማኝ ትንሽ ግር ያጋባል እኔ ራሱ ለምን ክትትል አደርጋለሁ ግን ያ በልጅነት የተደረገውን ነገር ጭንቅላቴ በማስታወስ እና ባለማስታወስ መካከል እያሰቃየን ነው። ከባይ ከኳና ክልቅሮ ዝብለ እና ጠይቁት። አሁንም ቢሆን ጊዜ ያለሽ ሄደሽ ልጠይቅ ትቻለሽ። ከዛ በፊት የሚቀድም ነገር አለ። አባይ፣ እርዳታ እንፈልጋለሁ። እሺ፣ ምን ልርዳሽ የኔ ልጅ? አዎ እናቴ እራሷን አላጠፋች በተወጅ የተገደለች። አዎ አውቃለሁ፣ ግን ሁሉም ሰው እራሷን በማጥፋቷም የተስማማ ነው። አንቺ እስከዛሬ ድረስ ሰው እንዳስገድላት ነው እንደምታስብ ነው። እሺ፣ ምንድን ማድረግ የምትፈልጊው ልጄ? አባይ የእናቴን ገዳይ ማወቅ እፈልጋለሁ። እናቴንና ወንድሜን የገደላቸውን ሰው ማግኘት አለ ምን ሆነሽ የኔ ልጅ? አይማየ! ትንሽ ራሴ ናማ አርጎኛል። ነይ እስኪ ወደዚህ። አይ ገብቼ ብተኝ ይሻለኛል። ሽዋን ግዞ ግን እንዴት ለልጁ በዚህ ልክ ግድ አይሰጠው ማለት ነው? በሰው ከመገረም በፊት አንተስ ልጅህን አይተሀት ታውቃለህ? ምን ማለት ነው? አንተ ልጅህን ያለችበትን ሁኔታ ከማየት ይልቅ የሰው ልጅ አባባይ ሆነሀል። ምን ማለት ነው የሰው ልጅ አባባይ ማለት? ማኪም ብትሆን እኮ ልጃችን ናት። አረ ልጅ ናት እንዴ? ምን ነው አዝያት ካልዞርኳልክ? ምን ሆነች ነው አለ እኔ እስኪ የት ቤተሰቦችን ብላ ብትመጣ ማንም ከጎና የለም? ደግሞ በጣም መልካም ሰው ናት፣ ልክ እንደ ቤተሰቦቿ ብንጠብቃት ብንከባከባት ምን ችግር አለው ኪዳኔ? ሁሉም ነገር ልክ አለው። በዚህ ልክ ለሷ የምትጨነቀው ምንድን ነው? እሷ እናትና ብቻውን ስለሆነች አሳዝናኝ ነው አለምን። ደግሞም ውለቷ አለብኝ። የምን ውለታ ነው ያለብን እንደውም አባቷ ያሰቃየንን መክፈል አለባት። ተይ እንጀለሜ እሷ ምን ባደረገች ነው የአባቷን ኃጢአት የምትከፍለው? ያው ነው እሷስ የማንዘር ሆነችና። ተይ እሷ ንጹህ ልጅ ናት። እረ ወዲያ አሁንስ በዛ። የሰው ልጅ ሽሩሩ ማለት እንትተ የራስን ልጅ ተንከባከብ። ልዕልቴ ምን ሆነች? አይ እኔ ምን አውቃለሁ ራሷን ጠይቃት። ልልቴን ፈልጌ ነበር። አንዴ ልጠርልኝ ትችያለሽ? አሁን እንኳን መውጣት የለችም አይደል ስለኝ። ምን የተፈጠረ ችግር አለ እንዴ? አይ የለም። እሺ በቃ እደውልላታለሁ። አክሊል አክሊል፣ አንዴ ላወራ ፈልጌ ነበር። ሰዓት ይኖራል?

ላብሽን እንኳን ማክበር አልቻልኩ። ይቅርበኝ፣ የኔ ልጅ። ከአክሊል ጋር ፍቅር እንደጀመርሽ አውቅ ነበር፣ ግን እንዳላወቀውኝ ለሻውን ግዛው ልጅ ዳርኩሽ፣ ፍቅርሽን ነጠኩሽ። ይቅርታ፣ የኔ ልጅ፣ ይቅርታ። ከዚህ በኋላ ግን የእውነት አባትሽ ልሆን ቃል እገባለሁ፣ የኔ ልጅ። እኔ አባትሽ፣ ያንቺ ጠባቂ መሆን እፈልጋለሁ። ከዚህ በኋላ አንቺን ልጎዳሽ አልፈልግም። ከአክሊል ጋር መገባት ከፈለግሽ በደስታ አደርሻለሁ። አባዬ ሁሉም ነገር ሁሉም ነገር ማስመሰል ነው። ሲጀምር ፍቅር የሚባል ነገር እዚህ አለመለ ፍቅር የሚባል ነገር ሞቷል። ፍቅር አለ አይሞት ፍቅር አያለ። ታዲያ የት አለ? የት አለ? እኔ እንደዚህ የወደድኩት ለምን እሱ እኔ እንደዚህ እያፈቀርኩት እንዴት የሌላ ሴት እጅ የመያዝ አቅም አገኘ? አባዬ እኔ እኮ በልቤ ከሱ ውጭ ሌላ ሰው አለበ። ለምንድን ነው የፈለግሽ? አንዳንድ ነገር ልጠይቅህ ነበር አክሊ። ምንድን ነው ከወንድሜ ጋራ ትውቅ ነበራችሁ እንዴ? ማለቴ በሰው እጅ እንደተገደለ ታውቃለህ። ደግሞም አንተና ልልቲ ወንድሜ በመሐላችሁ ከመግባት በፊት ፍቅረኛሞች ነበራችሁ። እና ታዲያ ምን ለማለት ፈልገሽ ነው? አይ አይ፣ እንደምታስበው አይደለም። ስለወንድሜ አንዳንድ ነገሮችን ማወቅ ስለፈለግኩ ብቻ ነው ጠየቅኩ። ከአባትሽ የተለየ አስተሳሰብ ካለ እውነቱን ልንገርሽ እኔ ወንድምሽን አልገደልኩትም። እንደ ሞተ እራሱ ያወቁት ከወራት በኋላ ወደዚህ ስመለስ ነው። የት ነበር የሄድከው? እሱ የግል ጉዳይ ነው መናገር አይጠበቅብኝም። መቼም መቼ አንተና ልጅ በጣም ትፋቀራላችሁ አይደል? እና በፍቅራችሁም መሃል ወንድሜ ሲገባ የምትሰማችሁ ማለት ቀላል ነበር። ቀላል የሚሆን ነገር የለም አቂ ግን እሱን ለመግደል የሚያደርስ ደረጃ አልደረስኩም በገለው ሚን ያክል ሲያጠብቅ ሳይሆን ልዕልትን ሚስት አድርጎ የተቀበለ ቀን ነበር የምገለው ከአንተ ሌላ ከወንድሜ ጋ ጠላት የሆነ ሰው አለ አላውቅም ግን አንድ ነገር ልንገርሽ የወንድምሽ እንገዴ ማግኘት ከፈለግሽ መጀመሪያ አባትሽን ጠላቶች አጣሪ እንዴት ማለት እኔ እንደማስበው ከሆነ ወንድምሽ የአባቱን ዕዳ ነው የከፈለው በአባትሽ በኩል ያሉ ሰዎች ቀላል አይደለም ምርመራ እንደጀመርሽ እንዳወቁ የወንድምሽን መንገድ እንድትከተይ ያደርጉ ይችላሉ። ስለዚህ ራስሽን ጠብቂ።

ከእኔም ብዙ ነገር ወስዶብናል። ሀብቱ በሙሉ ቢከፍለን እንኳን ሊክሰን አይችልም። እና ይሄ ቤት የስቃያችን ካሳ አይመስልሽም? እኛ እኮ ቤት ነበረን፣ የኔ ልጅ ትዝታ ያለበት እናንተ ያደጋችሁበት ቤት ነበረ። ግን ያ ሁሉ አሁን የለም። በማን ምክንያት? በዛ ሰይጣን ምክንያት። ከዚህ ቤት ከወጣን ደግሞ ምንም ነገር የለንም። ይሄ ቤት ላጣነው ነገር ሁሉ ካሳችን መሆን አለበት። ግን ያንን ለማድረግ ማኪ ከፍተኛ ተቃዋሚ ናት። ለእለት እሷም እንዳባቷ እኛን ለማጥፋት ነው የምትነሳው። እመኝ፣ እድል ብታገኝ ሁላችንም ትገለናለች። ይሄን የምናገርሽ ልጄ እንድትጠነቀቂያት ስለምፈልግ ነው። አንቺን እንድጎዳብኝ አልፈልግም። ልጅ እኮ ነሽ ልዕልት። ጥቃትሽ ያመኛል። ሁኔታውን ሳይሆን ደግሞ ደስ አላለኝም።

እንደዚህ ደግሞ ልቧን ደጋግመህ መስመር የለብህም። ግን እኮ ወዳታለሁ አውቃለሁ። አክሊል፣ ይቅርታ ብለህ ከመመለስ በፊት ግን መጀመሪያ ከራስህ ጋር በደንብ አውራ። መጀመሪያ የምትፈልገው ነገር እወቅ። አክሊል፣ እኔን ስማኝ። ጊዜ ያስፈልጋል። ማሰብ አለብህ።